እኔ መናገር የምፈልገው አንድ ነገር ነው። ካለፈው ምን ተምረናል? ካሳለፍናቸው የትግል ጊዜዎች ወይም ደግሞ ይህ አማራ የተባለ ማህበረሰብ ወይም ደግሞ ኢትዮጵያዊ የሆነ ንጹህ ኢትዮጵያውያን ካሳለፍነው ህይወት ምን ተምረናል? ትውልድ ያለበት ደረጃ ምንድን ነው? የሰው ልጅስ እንደ ሰው ምን እያደረገን ያለው? የሃይማኖት ተቋማት ወይም ደግሞ ሀገር እንደ ሀገር አለ ነው የሚለውን ነገር ሁሉም ሰው እንዲፈትሽ እፈልጋለሁ። እኔ እኔ እኔ አማራ ነኝ። እኔ አማራ ስለሆንኩኝ እኔ እኔ ሰፋ ያለ አስተሳሰብ አለኝ፣ ሰፋ ያለ አስተሳሰብ አለኝ። አማራው እንዲሆንና እንዲደረግ ማልፈልገው ነገር ኦሮሞ እንዲሆን አልፈልግም። ትግሬው እንዲሆን አልፈልግም። ወላይታው፣ ገንበላው፣ ጉሜ፣ ሻንጉሉ፣ ሁሉም ሱማሌውን እንዲሆን አልፈልግም። የሰው ልጅ እንደ ሰውን ተከብሮ እንዲኖር የምፈልግ ልጅ ነኝ። አማራ አስተሳሰቡ ይሄ ነው። የአማራ ትጥቅ ትግል የተጀመረው አትንኩን፣ አትግደሉን፣ አትጨፍጭፉን፣ ዘሮች ዘራችንን አታጥፉብን እኛም እንደ ኢትዮጵያ የተከብረን እንል የሚል ጥያቄ ይዘው አንግቦን የተነሳ ወርቅ የሆነ ማለት ነው። የትም ቦታ ላይ ወርቅ ብትጥለው ብድግ አድርጎ ይዞ የሚቀጥል ትውልድ አለ ሶ በአሁን የአማራ ትግል ላይ ሁሉም ማህበረሰብ እንዲደግፍና ሁሉም ማህበረሰብ ከአማራ ህዝብ ጋር እንዲቆም ጥሪን አስተላልፋለሁ። እስቲል አብራችሁ እንደቆማችሁ ይሰማኛል። ምክንያቱም የአማራህን ህዝብ ጥያቄ አብሮ የኢትዮጵያ ህዝብ ባይቆም ኖሮ፣ ለውጥ ፈላጊ ህዝብ ባይኖር ኖሮ በዚህ ደረጃ አውትሻይን አድርጎ አያወጣም ነበረ። መንግስት ተብሎ የተቀመጠው ጄኖሳይደር ቡድንም ግለሰቦችን እየመረጠ እያወጣ ሆዳሞች ባንዳዎችን እየመረጠ እያወጣ ተደራድር ያለው ምናምን አይለም። በጣም አሳፋሪው ግን የጋድና የአፍሪካ ህብረት ምናምን ተብሎ የተቀመጡ አካሎች ትላልቅ መዋቅሮች በዚህ ደረጃ ለፕሮፓጋንዳ ማሽንነት ሲሰሩ ስትመለከት ያሳፍራል። ይሄንን ደግሞ ለዓለም የማሳወቅና ይሄንን የተደረገውን ነገር ለዓለም የማስረዳት እያንዳንዱ እናት የወለደችው ኢትዮጵያዊ እናት የወለደችው አማራ ወንድሞቻችን በጫካ በገደል ዋጋ የሚከፍሉት እንዳሉ ሆነው ተምር ያለው አውቅ ያለው አስተዋይ ነኝ የሚል ማንኛውም አማራ በየትኛውም ዓለም ላይ ያለ ለዓለም ማሳወቅና ይህ ነገር ትክክል እንዳልሆነ ምድር ላይ ያሉ ታጋዮችን በየትኛውም አቅጣጫ ሊሆን ይችላል። ይሄ ግለሰብ አምልኮ ይሄ ድርጅት አምልኮ ምናምን የአማራው ሌጀንደሪ ነው እሱ ይህ ህዝብ ምን ያህል ጄኖሳይድ ለመፈጸም እንደተዘጋጀ ምን ያህል እየጨፈጨፉት እንዳሉ የትምህርት ቤት ተቋም የለው የጤና ተቋማት የለው ባህሉን ወጉን አክብሮ እንዳይኖር የሃይማኖት ተቋማትን ጭምር ማህበረሰቡን እንደ ማህበረሰብ ሰላም የመስራት ሥራ ሰላም የመንሳት ስራ እየተሰራ እንዳለ ሁላችሁም ታቃላችሁ። ሁላችንም ጠንቀን ተመልክተናል። ይህን ህዝብ ከገባበት አዘቅት ውስጥ እንዴት እናወጣዋለን የሚል ነው የአማራ ህዝብ ጥያቄ። ወርቅ ነው፣ በግለሰቦች ላይ በማስረሻ ሰጣ፣ በእስክንድር ነጋ፣ በዘመነ ካሴ፣ በጀነራል ተፈራ ማሞ ወይም ደግሞ በእያንዳንዱ ግለሰብ ላይ የሚንጠለጠል አይደለም። የአማራ ህዝብ ትግል ወርቅ ነው። ወርቅ የትም ቢቀበር የትም ቢሆን አውት ሻይኖቶ ውድ ነው። የአማራ ህዝብ ጥያቄ የመኖርና ያለመኖር ውድ የሆነ ጥያቄ እንጂ ግለሰቦችን የማንገስ ከፍ የማድረግ አይደለም። የአስተሳሰብ ድቀት ያለባችሁ ወይም ደግሞ ሀሳባችሁን መግለጽ ማትችሉ የፖለቲካ ስንቅ የሌላችሁ መንደሪ ውስጥ ገብታችሁ የምትርመጠመጡ በድርጅት ፍቅር አብደናል የምትሉ ይሄ ጎጤና ነግሳለው ምናምን የሚል አስተሳሰብ አይጠቅምም፣ የትም አያደርስም። ተምረናል ምሁርንን አዋቂንን የምትሉ በዶክተር በፕሮፌሰርነት ደረጃ ያላችሁ ሀሳባችሁ ወርዶ በየመንደሩ ሲርመጠመጥ ያሳዝባል። የአማራ ስነ ምግባሩ ወይም ስነ ልቦናው ይሄ ስላልሆነ ሰፋ ያለ ነው። ራሱን አትርፎ ሌሎቹንም ለማትረፍ የሚሰራ ነውና አሁን ራሳችንን ለማትረፍ ግን መደራጀት፣ መቆም፣ ማየት፣ መመልከት ይሄ ትላልቅ በተቋም ደረጃ በዚህ ደረጃ አንድ ግለሰብ ይሄ ማስረሻ ሰጤ የምትሉት ይሄ በጎንደር በኩል በጣም ከፍተኛ ያለው በጎንደር በኩል ነው። በጎንደር በየጊዜው መሳሪያ ይዘው የሚገቡ አሉ። የጎንደርን ህዝብ አይወክሉም። ይሄ ማስረሻ ሰጤ የጎጃምን ህዝብ አይወክልም። በወሎም በተመሳሳይ ልክ እንደዚሁ ሊከዱ የሚችሉን ይችላሉ። በሸዋም እንደዛው። በጎንደርና በጎጃም ያለውን ነገር ነው የተመለከትኩ ያለው ወት በወሎና በሸዋ ያለው ነገር ስቲል ስቲል ጥሩር እየሄደ ነው ያለው። ስለዚህ ይሄ ትልቅ የግል የሆነ የጎጃም የጎንደር ብለ የምትወስደ ሳይሆን የአማራ ህዝብ የአማራን ህዝብ ክብር የነካ ማንነትን ያዋረደ ወይም ደግሞ ግለሰቡ የተዋረደበት ነው ሊሆን የሚችለው እንጂ፣ ይሄ በመንደር በቀበሌ፣ በየሰፈር ታጥረው የሚጮት እንደዛ አይደለም። ሶ አታክ ሲደረግ ይሄ ማንነታችንን አታክ የተደረገው ጥቃቱን ፖለቲካ ኢምፕሊኬሽኑን ዞር ብላችሁ ማየት ምን ያህል የፖለቲካ ሴራ እየተሰራብን እንደሆነ መረዳት ነው። እኔ ከሰውየው ልቅ የተከትላው የሄደችው ውሻ ታማኝነትን በጣም አደንቃለሁ። የነበረውን ያሳለፈውን ነገር በሙሉ እንረዳለን፣ እናያለን። ቀድመን የሆነ ክብርና ካባ የምናልብ ሰዎች መሆን የለብንም። ስለዚህ የመጣንበት መንገድ እጅግ በጣም የሚያሳዝን ነው። ህዝባችን እንዴት አድርገን ነው ማዳን የምንችለው? እንዴት አድርገን ነው ወደፊት መቀጠል የምንችለው? እስከ ዛሬ ከመጣንበት ምን ተምረናል? ምድር ላይ ያሉ ፋኖች ምንድን ነው የሚያስፈልገን? አንድነት። ጀነራል አሳምነው ጽጌ እንደተናገረው አንድነታችን ላይ ምን ማድረግ ነው ያለብን? ከዚህ ከሚጨፈጨፈን ከሚገለን ተቀናጅቶ ከሚ የሚሰራ ከተለያየ ዓለም አቀፍ ተቋማት ጋር እያወናበድ ያለውን ስርዓት እንዴት አድርገን ነው አፈር ከድሜ የሚለውን የሰለጠነ ፖለቲካ ለማራመድ ሁላችን እንዘጋጅ። እናሸንፋለን። ድል ለአማራ ህዝብ፣ ድል ለኢትዮጵያን፣ ድል ለጭቁኖች። ይሄንን የማጭበርበርና የማወናበድ ተግባር አፈር ከድሜ የሚከት ወርቅ የሆነ እስከ ስሜት የጸዳ ምክንያታዊ የሆነ እጃችን ላይ ታንጀብል የሆነ ሀቅ አለን። ጥቂቶች የአማራን ህዝብ የትግል ጥራት ለማበላሸት ለሆዳቸው ተሽጠው የሚሄዱ ሊኖሩ ይችላሉ። ጥቂቶች ወደ ኋላ ሊሆ ይችላሉ። ይህንን የትም ብትጥለው ወርቅነቱ እያበራ ያለ የአማራ ህዝብ ንጹሕ ጥያቄ ግን በግለሰብ ላይ የምናንጠለጥለው አይደለም። ቢሆንም ቱሌት ፋኖዎች አሁንም በፋኖ መሪነት ላይ ያላችሁ የአማራ ህዝብ በሙሉ እያንዳንዷን እንቅስቃሴ ኮሽ ብሎ አይኑን ገልጦ እንዲመለከትና እንዲያይ የትግል ባለቤት ህዝብ ስለሆነ ይህንን ትግል እንዲቆጣጠር ማንምን እያደረገ ነው የሚለው እንዲያይ ጥሬ እናስተላልፋለሁ። እናሸንፋለን። አመሰግናለሁ።